እዚህ ወረቀት ላይ እንድትፈርምልኝ ብቻ ነው ፈልገው። እዚህ ወረቀት ላይ እንድትፈርምልኝ፣ ይሄንን ወረቀት ከፍታ አንብባው። ምንም አንተን የሚጎዳ ነገር አይደለም። ባለፈውም ለመፈረም ምንም አይነት ነገር አይፈጅብኝም ወይም ኢዚ ነው ብለኛል። ፈቃደኛ ከሆንክ እዚሁ ያየ ሚዲያ ላይ እያየን ልትፈርምልኝ እንችላለን፣ ስክሪፕቶ ይዣለሁ። ፈቃደኛ ካልሆንክ ደግሞ ትልልቅ ሰዎች ባሉበት፣ ያው ከምንም በላይ ካሜራ እና ሚዲያም ትልቅ ምስክር ነው ብዬ አስባለሁ። አይ አልፈልግም፣ እንደዛ አይሆንም ብለህ ካልክ ደግሞ ትልልቅ ሰዎችን መሰብሰብ ይችላለሁ። እንደዛ አድርገን እዚህ ወረቀት ላይ እንድትፈርምልኝ ብቻ አንፈልገው ይላል። ምንም ፈልገው ነገር የለም። አንብበውና ወሰነች። የመጣች ፍቺውን ልታስፈርምልኝ ነው። አዎ እ እሱን ነው። እና አንብበውና

እሱን ተወቃሽ እንድታረግ አልፈልግም። ይሄ የራሴና የራሴ ውሳኔ ነው፣ ገባ እኔ ህይወቴ ውስጥ በምፈልገው ነገር ላይ ማንም መቶ እንዲወስንልኝ አልፈልግም። ይሄ የራሴ ውሳኔ ነው፣ ገባ አይደለ። ስለዚህ አንተን ብትሆን እቺን ወረቀት ከፍተ አንብበ በደንብ ተረድተኸው ደግሞ ሳልፈልግ ነው ወይም ሳላነበው ነው የሚለው ሀሳብ እንድታነሳው ስለማልፈልግ በደንብ አንብበውና ምንም አንተን የሚጎዳ ነገር አይደለም ያጻፍኩትኝ። ያው እኔ አልፈልግም ፍቺ ለምን እኮ አልፈልግም። መቼ መጣስ ግድኝ ማረለ እንዴ ፍቺ አልፈልግም አልኩሽ እኮ። ለምን ምክንያቱ ምንድን ነው እንዴ? ምክንያቱን በተደጋጋሚ መናገር አይጠበቅብኝም። ግልፅ ነው ምክንያቱ። እኮ ምንድን ነው ምክንያቱ? እኮ ስለምን አልፈልገው? ፍላጎትም እኮ ምክንያት ይኖረዋል። እኔ አሁን ይሄንን ነገር ለማድረግ ብዙ ፍላጎቶች ወይም ደግሞ ምክንያቶች አሉኝ። ይሄንን ነገር ለማድረግ ምክንያቶች አሉኝ። እንደዚህ አትሆኚ እንዴ። በዚህ ልክ እንድጨክኝ አደረገሽ። ምንድን ነው ቆይ እራስህ ምን በጠፋብሽ ነው ፍቅርታ? እራስህ ነህ ምንም እንዳላጠፋህም ሊሰማት ይችል ይሆናል። ሜቢ ማን ነው የልብ ልብ እንደ እግዚአብሔር ብቻ ስላለኝ በቂ ነው። ማንም የልብ ልብ ሆይ ሆይ ብሎኝ ታውቃለሽ? ምንም ነገር ጋር ጋር በጣም እኔ ነገሮች እንዲስተካከሉ ምንም አልሞከርኩም ወይ ምንም አላደረግኩም። በጣም ብዙ መንገዶችን ሄጃለሁ። በጣም ብዙ መንገዶችን ተጉዣለሁ። ከአቅሜ በላይ መሄድ ካለብኝ በላይ ገባ። የማይሆን ውሳኔ እኔ ነው እየወሰነች ያለችው፣ እነግርልሀታለሁ እኮ። የማይሆን ውሳኔ ነው እየወሰነች ያለችው። ንገራት። እኔ ምንም እነግራታለሁ። አንተን አንተን ምንም ልትሰማኝ አልቻለችም አድርጎት አብርሃም ብዙ ነገር ተጭኛት ብዙ ነገር አድርጋልኛለች። እኔ ይህንን ነገር አታድርጊ ብላት ነገ ደግሞ በእኔ እንድትጸጸት አልፈልግም። ይህ ነገር ማስቀረት የምትችለው አንተ ነህ። አንተ አስቀራት። እኔ ለምን እዚህ ጉዳይ ውስጥ ታስገባኛለህ? የራሷን ፍላጎት ለማስጠበቅ ምክንያቱም አንተ የምትፈልግ ከሆነ ተዋት። አንተ የምትፈልግ ከሆነ ተዋት ያለሁት እላችሁ ፍላጎት ነህ፣ ግን ተዋት ነው እያልከኝ ያለኸው? አዎ እርግጠኛ ነህ? ወደሱ እንደቱ እ አዎ ፍቺውን ተቀበላት። ምክንያቱም እንደተሰቀየ አልፈልግም። ኑኑ ማርቆስ፣ ይኸውልህ ይሄን ሀሳብ ነው እዚህ ውስጥ አንተ ሰው ምን እንዲጠፋ አልፈልግም። እሺ ውሳኔሽ ምንድን ነው? እቃንችን ዛሬ ጠራሽኝ ለምንድን ነበረ?